የዓለም የሰራተኞች ቀን በአምራች ኢንዱስትሪዎችና አገልግሎት ሰጪ ተቋማት ምቹ የሥራ ሁኔታ ለማኅበራዊ ፍትሕ በሚል መሪ ቃል በዓለም ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ ተከብሯል። መንግሥት እያከናወነ በሚገኘው የኢኮኖሚ ሪፎርም ለግሉ ዘርፍ ተሳትፎ ልዩ ትኩረት መስጠቱን የገለጹት የሥራና ክህሎት ሚኒስትር ዴታ ዳንኤል ተሬሳ ለሠራተኛው ምቹ የሥራ አካባቢ ለመፍጠር እየተሠራ መሆኑንም ተናግረዋል። ሚኒስቴር መስሪያ ቤታችን ባለፉት ሶስት ዓመታት በርካታ ሪፎርሞች ሲያካሄድ ቆይቷል። ከሪፎርሞቹ መካከል አንዱ በአሰሪና ሰራተኛ መካከል የነበረውን ትርክት በመቀየር ሰላማዊ ኢንዱስትሪ እንዲሰፍን በማድረግ ምርትና ምርታማነት እንዲጎለብት በበርካታ ኢንዱስትሪዎች የምርታማነት ምክክሮች ሲካሄድ ቆይቷል። ከዚህ ቀደም በአሰሪና ሰራተኛ መካከል የነበረው የተዛባ ትርክት ማለትም የአለቃና የሎሌ ግንኙነት አብቅቶ ሰጥቶ በመቀበል መሪ ላይ መሰረት በማድረግ ኢንዱስትሪው ያለ ሰራተኛ፣ ሰራተኛውም ያለ ኢንዱስትሪ መኖር እንደማይችል ግንኙነቱ በምክክር እና በመደጋገፍ ላይ የተመሰረተ እንዲሆን ለማድረግ ሲሰራ ቆይቷል። ለሀገር እድገት ሰላም ወሳኝ ነው ያሉት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ካሳውን ፎሎ በዚህ ረገድ የሀገራዊ ምክክር ኮሚሽን እያከናወናቸው ያሉ ተግባራትን ሰራተኛውና መላው ህብረተሰብ ሊደግፍ እንደሚገባ ገልጸዋል። ሀገራዊ ምክክር ኮሚሽኑ ለዘመናት ስንከባለሉ የቆዩትን ችግሮቻችንን በውይይት በመፍታት ዘላቂ ሰላም ለማምጣት የተረጋጋች ሀገር እንዲኖርን እያደረገ ያለውን ጥረት መላው ሠራተኞችና መላው ህዝብ በመደገፍ የምጠበቀውን ውጤት እንዲያመጣ ከምክክሩ ውጪ ሌላ የችግሮች መፍቻ አማራጭ ስለሌለ የበኩላቸውን ሚና እንዲጫወቱና ከምክክር ኮሚሽኑ ጎን እንዲቆሙ ጥሪዬን አስተላልፋለሁ። በዓለም የሠራተኞች ቀን በዓል ላይ የመንግሥት የሥራ ኃላፊዎች፣ የሠራተኞች ማኅበራት ተወካዮችና የዓለም አቀፍ ተቋማት ተወካዮች ተገኝተዋል።